መጣውሽ እኔ ፍቅር ስሜ እኔ ፍቅር ዛሬ ነው አይደል ሶፋና ፍሪጁን የምናየው እንደ ቀልድ የቤቱን ዕቃ ሞላ ነው አይደለ ሄሎ ሄሎ ማና አንተ አንተ ራሱ ማን ነህ የጮኘኝ ስልክ አንስተ አንስታ ማነህ ትለኛለህ እንዴ ማና አንተ አይ እኔ ታላቅ ወንድማ ነኝ ስትመጣ ትደውልላለች ወጣ ብላ ነው ምን ነው ፊት ተቀየረ ማዘር ደውላ ነበር እውነት ቶ በቃ በኋላ እደውልላታለሁ። ለምን ግን ምን በደልኩሽ? ማለት የእኔን ስልክስ ዳድ ብለሽ ነው ሴቪያ ያረክሹ። ስልኬን አነሳኸው እንዴ? ባላነሳው ይሻል ነበር አይደል? ለምን ስልኬን ያለ ፈቃድ የታነሳለህ? ከመጀመሩ ነው እኔና አንቺ በፍቃድ ስልክ መነሳሳት የጀመርነው? ቆይ እኔ ነኝ እሱ ነው ባጣ? ቆይ ለነገሩ ታዩ ግልጽ ነው፣ ፍሪጅና ሶፋ ዛሬ ነው የምናየው ብሎሻል። ቆይ ላስረዳ። ምንም የምታስረድኝ ነገር እኮ የለም፣ ያለቀለት ጉዳይ ነው። ግን አንድ ጥያቄ ልጠይቅሽ እስቲ እንዴት በሁለት ቢላ መብላች አልሽበት መቼ ነው እንደዚህ ሆንሹ ይህ ቅርታ ለሌላ ጊዜ ካልሆነ አይሆንም ነው የሚባለው እኔ አልተቀየምኩሽ ግን ከዚህ በኋላ አይንሽ ማየት አልፈልግ ልቤን ታውቂዋለሽ ክፉ አልመኝልሽ ለመጪው ትዳርሽ ይቅናሽ ይውልሽ አንተ በእኛ ፍቅር ደስተኛ አደለም እንዴ ለምንድን ነው ክፉ ክፉ ነገር የምታሳይ እኔ ፈልጌው ሳይሆን እሱ እንዳሳይሽ ስለሚፈልግ ነው ማሳይሽ ለምን እሱን ራሱን ጠይቅ አንዴ ብቻ አላውራ መጣውሺ ማድረግ ሳይንስ ለምን እንዳይፈለግ አልገባሽ። ስላለ ምን ሆነ ያልገባኝ? እንድንለያይ መፈለጊ? ምን አድርጌ ያስቀየምኩ ነገር አለ? ያጎደልኩበት ጎሎ ሳይሆን ከልክ አልፎ ነው የተጨነቅሁት። ፍቅር እኮ ሲበዛ ያስጨንቃል። በተለይ ደግሞ በሰጠሽ ልክ መስጠት ሳልችን ስቀር በወደድሽ ልክ እየጠላውሽ እየመሰለኝ ነው። እና እናማ እየወደድሽኝ እንደማትለይኝ ስለማቅ እንዲህ ሰው ሆነ፣ አይተሽ ከጠላሽኝና ልብሽ ከደነደነ ብዬ ነው። አንተ አትውደደኝ፣ እኔ ብቻ እየወደድኩ እንድኖር ፍቃድልኝ። ይህን እኮ ነው ምልሽ። አሁን ከሰው ጋር ነኝ፣ አትረብሽኝ፣ ሂጅልኝ። ስማኝ ኢዛና፣ እርግጠኛ ነህ በእኔ ውሳኔ ተስማምተሃል? አዎ፣ እርግጠኛ ነኝ። በጣም ጥሩ። እና ያለና እግሬ ስር ተደፍተ ይቅርታ ባትለኝ እኔ አይደለሁም ሽ። እንዴ! ማሂ ወዴት ነው? ለዚህ ደነዝ ጓደኛ በህይወቱ ቢሳል እንኳን እንደ እኔ አይነት ሴት እንደማያገኝ ንገረው። እሺ ምን ተፈጥሮ ነው ራሱን? ጠይቀው። አሳልፈኝ። ስማተ፣ ምን አጣልታችሁ ነው? አይገርምህም። አብራይ መሆኗን እኮ እንደው ለታቆጠረች እንዴት አለው ልጅ ሚላት በዛ መሰለኝ። ተሳስበን የገነባነው ፍቅር በእሷ ይሁን ታብቻ የሚቀጥል ሲመስላት ሂጂ አልኳት። አንተና ጥፋተኛ፣ እንዴት ይይ ትላታለህ? አይ ቃልዬ፣ ልብ እኮ እንደ እግር አይደለም። አንዴ ሜድ ከፈለገ ይዛት አታስቀሩ። እሷ ደግሞ ልቧ ሸፍቷል እና በቃ። አዎ ቲር ቴዎ ባክ፣ ከኔ የተሻለ ካገኘች አርግላት፣ ካልሆነ አምናበት ተመልሳ ትመጣለች። ያንተም ልብ ሸፍቷል መሰለኝ፣ ከመጣው ጀምሮ ከስልክ ጋር ከማ ይጅናጅን ከ ወይ መጀናጀን ሀብታም ቤት ያዘጋጀውን የ30 ሚሊዮን ብር ሽልማት ለማሸነፍ ተፍ ተፍ እያልኩ ነው። የመጨረሻው ሳምንት ነው፣ የመጨረሻው ሳምንት። እስካሁን ሲሸልሙ ከ22 ሚሊዮን ብር በላይ ለሽው ሸልሟል። አሁንም የቀረውን 7.5 ሚሊዮን ብር በዚህ ሳምንት ሊሸልሙ ነው እና ምን ማረግ ነው ያለብኝ? ቺክን ሮድ ጌምን ከአንድ ብር ጀምሮ በምጮት በሳምንቱ መጨረሻ ከፍተኛ ነጥብ ላመጣ አንደኛ ለውጣ 1 ሚሊዮን ብር፣ ሁለተኛ ለውጣ 600 ሺህ ብር፣ ሶስተኛ ለውጣ 400 ሺህ ብር እንዲሁም የቀረው 7.5 ሚሊዮን ብር ለሶስት ሰው ይከፋፈላል። ለመጫወት ሊንኩ አንተ ያዙ ክፈትልኝ እንጂ ምንድነው? ልጅቷ አታምርም። በእናትሽ እህ አታምርም። አታምር እጅ ለውራት እንዴ ሳትርቅ አንተ እኔ ሴት አልመስልህም እንዴ እንት ምንድነው የምታወሪው? ለነገሩ ባንተ አልፈርድ። ምን እኔን ጥፋተኛ ክፈትልኝ። ምንድነው ጥፋትሽ? እንደ ፈረስ ጋሪ ወደፊት ነው የሚታይ። መሳደብም ጀመርሽ። አይን እንጂ ልብ የለህም። እንዴት ስሜቴን አይታ አትረዳም? ስለምን ስሜት ነው የምታወሪው? ዛሬ ግን ደህና ነሽ? አንተ መቼ ማይገባ? አሁን ሴቶቹ ሲመጡ ገበያ እንዳልዘጋብ በራይድ ልሄድ። አንቺ ምሩ? ምን ሆነሽ ነው? መነጫ ነጫ በዛሽ። ወደድሽኝ እንዴ? መልሽ መልሽልኛ። ወደድሽኝ እንዴ? ጓደኛ አይደለህ እንዴ? እንዴት አልወደም። እሱማ እኔም እኮ ወድሻለሁ። እውነት እውነት። እና ለምን አልነገርከኝም? ጓደኝነታችን እንዳላጠፋው ፈርቼ። እባክሽ ስቀልድሽ ነው። ሕፃንሽ ጭራሽ አግመሞ። አንተ ይዛና ወይ ስማኝ ወይ ፍታኝ። በቃ ምን? አዎ ፍታኝ ሚስትነቴ ካልታየ ከሰለቸው ፍታኝ በቃ እኔ መቼ ሰለቸሽኝ አልኩኝ ታዲያ ለምን ጊዜ አልሰጠኝም? እጅ ላይ ስገባ ሰልችቼ ካልሆነ በቃ ስራ ቢዚ አድርጎኝ እንጂ ከአንቺ ማስቀድሞ የለኝ ምን ይታወቃል በስራ ምክንያት ሌላ ሴት እያገኘ ቢሆንስ ዛሬ ምን ሆነሻል ታውቂያለሽ መቼም መቼ ምን እንደዚህ እንደማላድርግ አይደል? በዚህ ልክ ስራ ስራ ብቻ ስትልታ አይደል እንዴ አልጠረጥር ለምን እንደዚህ እንደመሆን ታውቂያለሽ፣ ሁሉም ሲንቀኝ አንቺ አምነሽብኝ አጥቼ ላስገምትሽ አልፈልግም። ምሮጠው ጎድዬ እንዳላጎልሽ ነው። ከዚህ በኋላ ማጣትን ማየት አልችልም። ትንሽ ጊዜ ብቻ ስጭኝ፣ ሁሉንም ማስተካከላለሁ እሺ? እሺ። አጥርሺ ደሞ አንቺ ለኔ በማንም ማተኪ ሰው ነሽ። ስመጣ እንወጣለን፣ ተዘጋጅ። እንዴ ማይ? እዚህ ሰፈር ምን ሰራለች? ደሞ እንዴት ነው ማርባት?

ስላየሽኝ የደበረች የደበረሽ ትመስያለሽ። ተቀይመሽኛል እንዴ? ደስተኛ እንደሆን ጠብቀ ነበር እንዴ? በአንተ ልክ እኮ የሰበረኝ የለም። ቆይ አታፍርም ግን መተህ ስታወሪ። ሌላ ነገር ፈልጌ አይደለም ያወራሁሽ። ይቅርታ አልጠይቅሽ በተሳሳተ ጊዜ ያገኘሁሽ ትክክለኛ ሰው ነበርሽ። በደሌ ከረፈደን ቢሆን ገብቶኛል። ጊዜ መመለስ ብችል እርግጠኛ ነኝ አልደግሞ። ለይቅርታ ረፍዶ አያቅም። እኔም አዘንኩ ብእንጂ አልተቀየምኩም አሁን ፍቅረኛ ሲመጣ እንዳይደብረው ሊሄድ በቃ ደስተኛ ሆነሽ ስላየሁሽ በጣም ደስ ብሎኛል። ማይ በነገራችን ላይ በጊዜው የተበደርኩ ሽምብሮች መመለስ ፈልጋለሁ። እውነትም ተቀይረሃል። አዎ ስራ ጀምሬያለሁ። ገንዘብሽን ልላክልሽ አካውንትሽን ስጪ። መቀየር ብቻ ደስ ብሎኛል። ብሩ ለእኔ አያስፈልገኝም። ባይሆን መጠለያ ተው ለሚቸገሩ አባቶች አስገባልኝ። እንኳን ለጽጌ ጾም በሰላም አደረሳችሁ። ጾመ ጽጌ እመቤታችን ከነ ልጇ ከሶስት አመት ተኩል ስደት በኋላ ወደ ቤተ ልሔም መመለሷን የምናስብበት ጾም ነው። በዚህ ጾም በሙታን ሳማር ቅዱስ ሚካኤል ገዳም የሚገኙ አባቶችን በማገዝ በረከትን እንስራ። ለማገዝ በኢትዮጵያ ንግድ ባንክ 1 44 25 98 3 91። አምሮብሻል የደከምኩት አንተ እዚህ ምን ትሰራለህ? ማለት ምን እየተቆጣ ሆነ? አዎ ከማንም ሰው ጋር ባይሽ ችግር የለብኝም። ከሱ ጋር ግን ላይሽ አልፈልግ። ምናገባ ከማንስ ጋር ብሆን ሚስቴክ ሆነሽ። ቢሆንም የሚጠቅመኝና የሚጎዳኝ ነው አውቃለሁ። እንደውም መለየት ሳልፈልግ አልቀርም። ማለት እንጃ ካሌብ ከአንተ ሳይሻል አይቀርም። ያልጨረስከው ልጅነት አለብህ። በውሳኔሽ እርግጠኛ ነሽ? በጣም እርግጠኛ ነኝ። ፍላጎትሽ እሱ ከሆነሽ ዛሬ ተነግረዋለሽ ብዬ አላስብኩም ነበር። ምን ሆነሽ ነው? ነቃ በይ ለምንድን ነው ያልጠየቀኝ? ለምንድን ነው ያልተናደደው? መለየት ትፈልግ ነበር ማለት ነው? ምክንያቱም ምን ይሰራል፣ ይችላል። አንዴ ተለያያችሁ አይደል? መጠየቅም አለብኝ። መለየት ትፈልግ ነበር? አንቺ እኮ ነሽ እንለያያለሽ። ቢሆንስ፣ ፍላጎት ባይኖር ኖሮ በአንዴ አትስማማም ነበር። ምን ነው አለመለማመጥ የገረመሽ? አለመናደድ ያናደደሽ? አሁን ከልጅ ጋር ምን ትሰራለሽ? እኩያሽ እንዳይደበረው? አታስጠብቂ።